ከይቢሻ ከይቢሻ አረቻ አገር ወዴት እየሄደች ነው? ወዴት እንደምትሄድ ቆይኔ ልንገርሽ፣ ብዙም እንዳትለፊ ቀጥታ ስትጓዥ ሕፃናትን ደፍረው ሶስትና አምስት ዓመት የሚታሰሩበት አለ እስር ቤት ሰፊ ትንሽ ጠጋ ስትይ የአንድ ባለሥልጣን መጋዘን አለልሽ ሚሰፋ ከበረት እስኪወደድ ብሎ ዘይትና ስንዴ የሚደብቅበት እሱን ተይውና ተከተይ መንገዱን። አንድ ወጣት ታያለሽ ዲግሪውን አስይዞ የሚቅም የግዱን ሥራ ስላጣ ነው መኮንኑን ትተሽ ስትሄጅ መንገድሽን ብዙ ሴቶች አሉ አጭር ቀሚስ ለብሰው ሚያፌዙ። በሽንሽን ካፌዙብሽ ቻዩ ናቄ እነሱን ወሬ ምን ማድረግ ይቻላል? የባዕድ ፋሽን ነው ሚከብረው ባገሬ። ትንሽ ስትጓዢ አስፓልት ያስወጣሻል፣ የተቦዳደሰ የጠፋበት መላ፣ ጥራት የጎደለው በጅብ መሐንዲሶች በጀቱ የተበላ። እሱን እንዳለፍሽው ትልቅ ሆቴል አለ ስሙን ያደረገ መተቸት ወንጀል ነው፣ ማለፍ ነው መርቆ የብዙ ድሃ እምባ እዛ ነው የሚጠጣው በውስኪ ብርጭቆ። መርቀሽ ስታልፊ ሁሉንም እያወቅሽ እንደዚህ ባህላል እግርሽ ይጥልሻል ከገበያ መሃል። ግን ቶሎ ቶሎ ሂጅ። የዘገየሽ እንደው ቢነጋ ቢመሽም ቤቴ እግዜር ነው ቀርቷል። ማንም በሩን ከፍቶ አያሳድርሽም። ገበያ ስትደርሺ ብዙ ሰው ታያለሽ ከሚባለው በላይ። ብሶትን ያሰሰ ከነ ቤተሰቡ ቤቱ የፈረሰ፣ ስግብግብ ነጋዴ የማይፈራ ሃራም ማንን እንደሚሰድብ ማይገባሽ ሰካራም ንብረቱን ሁሉ አቶ ዛሬም የሚታትር በላብና ወዙ መዓት ጉድታ ያለሽ አረ ብዙ ብዙ እና በዛ ሰዓት አንዱን ብሶተኛ ሂጂና ጠይቂው ሀገሬ ያልሻትን ወዴት እንደምትሄድ ይነግርሻል ልምዱን። እኔ እዛ ድረስ ነው የማቀው መንገዱን። ሂጂ ሙስሊም ልጅ ኒቃብ አርጌ ልግባ ስት አሚና ለብሸል ስትል በቀለች በአንቺ ተቀናና ሌላ ነገር ታመጣለች። ታመጣች ሃይማኖቷ ከሆነ ለምንድነው የማይፈቀድላት? የሀገር እኮ የሃይማኖቶኞች ሀገር ነው። ከፖለቲከኞች በፊት ሃይማኖቶች ናቸው መከበር ያለባቸው፣ ፖለቲከኞች አይደሉም። አሁን እያባላው ያለው እኔ እርግጠኛ ጥቁር ለበሰች ነጭ ለበሰች ለትምህርቱ ጎድቶት አይደለም። እኔ አስተማሪ ነበርኩ። ምን የለበሰ ያለበሰ የሚል ነገር አለ አምሮን የምትለውጡት እንደ ምሁራን ተሰባስባችሁ መልበስ ይጠቅማል አይጠቅምም፣ ይጎዳል አይጎዳም ተብሎ ሊወራ አይገባም። ሶስተኛው ሁላችንም ግን ማሰብ ያለብን አገራችን ለሕግ በጣም አዲስ ስለሆነች ቅርብ ጊዜ ነው ሕግ የተጀመረው እዚህ ሀገር ላይ። የድሮ ሰዎች በተለይ ኃይለ ሥላሴ እስከሚወድቅ ድረስ በነበረው አገዛዝ ላይ የትኛው ሕግ ነው ኢትዮጵያን ይመራ የነበረው? ደርግ መጣ ተቀብሎ፣ በእንቅርት ላይ ጆሮ ደግፍ እንደሚባለው ነበር የነበረው ኢትዮጵያ ከንጉሳዊ አገዛዝ የአሰቃቂ የሆነው ነበር። አገዛዝ ሲወድቅ የተቀበለ ነው ዋን ነው ኮሚኒስት። ኮሚኒስት ደግሞ የመጀመሪያ መፈከሩ ምንድን ነው የሚለው? አዲኑ ኡፍዩኑ ሻዕብ ነው የሚለው። ሃይማኖት የህዝብ ማደንዘዣ ነው፣ ማስተኛ ነው። ቄሶችና ሸሆች ያመጡት የህዝብ ማደንዘዣ ነው፣ ሊበሉት ፈልገው የተጠቀሙበት ነው ብሎ ነበር የሚሰብከው እነሱ ያደነዘዙን ባሰ። ይኸው ሃይማኖት የሌላቸው ተብሎ ተሰበከ። ሶስተኛው አፉ በሉኝ። እናንተም ታላችሁበት፣ እንግዲህ አላህ ይሆናችሁ። ኢትዮጵያ ውስጥ ላይ ስታስተምሩ አስራ ሁለተኛ ክፍል ሲወድቅባችሁ ጥሩ ውጤት ያመጣውን ወደ ሕክምና፣ ጥሩ ውጤት ያመጣውን ወደ ሕግ፣ ጥሩ ውጤት ያመጣው ምናምን ትሾሙና፣ ሲወድቅ የት ነበር የምትልኩት? ቲቲአይ ቲቲይነት መቼም አታጣም ነበር አይደል የሚባለው። እነዚህ አስተማሪዎች አድገው ዳይሬክተር ሆኑ። ትምህርት ሚኒስቴር ሊያስብበት የሚገባው አስተማሪ የሚሆን ሰው ሆድ ከሚቀደው በበለጠ ውጤት ያመጣ መሆን መቻል አለበት የሚል እምነት አለኝ። ስለዚህ ሃይማኖቶቹ የሃይማኖት ሰዎችማ አልሐምዱልላህ ጥፉ የሚላቸው አካል ሲመጣ አንገታቸውን ደፍተው አልፈው እስካሁን ድረስ ቆይተዋል። ስለዚህ የዛሬው ሙከራ ብዙ የሚወቀስ አይደለም፣ በጣም የሚበረታታ ሆኖ ነው ያየሁት። እኔ ብዙ ነገር አንስተዋል እነሱ እንደተባለው ሙስሊሞች በመሆናቸው ሊሆን ይችላል አብዛኛው ያመጡት ጥቅስ ሙስሊሞቹን አካባቢ ነው አገራችንን ሰላም አላህ ያምጣልን ለብዙ ጥናቶች ጋር ተገናኝተን የበለጠ እንወያይ አላህ አድርገን ሰላሙ አሌይኩም ወረህመቱላ ወበረካቱ መልእክተኛው ሌ ሰላት ወሰላም ሲሰደቡ መልእክተኛው ሌ ሰላት ወሰላም ምን ሲያንቋሽሹ እኛ ምን እናርግ ባይዘዊ ከእኛ በፊት ረሱል ምንድን ያረጉት ከዛ በፊት ረሱል ለ ሰላት ወሰላም ካራክተር አሳሲኔሽን የእሳቸውን ስም የሚያጠለሽ በል እንደውም ከዛ በላይ የእሳቸውን የዕለት ተዕለት ስራ የገነቡትን ኢስላምን ለማፍረስ በሁሉም አይነት ፖለቲካዊም፣ ኢኮኖሚያዊም፣ ማኅበራዊም፣ ስለንቦናዊም ጫና ሲያደርጉ ለነበሩት ምን አይነት ስትራቴጂ ነው አላህ የሰጣቸው? እኔ አንድ ነገር ልንገራችሁ ወንድሞች እህቶቼ፣ በተለይ በእድሜ የምትመስሉኝ ዘሸባብ የሆናችሁ ለዲናችሁ ፍቅር ያላችሁ አቃለው ለመልእክተኛው አለይሂ ሰላቱ ወሰላም አንከንዲሽናል የሆነ ተፈጥሯዊ ፍቅርና ክብር እንዳላቸው አቃለው። ነገር ግን እንደዚህ አይነት ነገሮች ሲፈጠሩ እኛ እንዴት ነው ዲል የምናደርገው? አሁን እኔ የሕግ አካሄድን በተመለከተ እዚህ አላወራም። ምክንያቱም ከኔ የበለጠ በእውቀቱ በዘርፉ እውቀት ያላቸው ከኔ የበለጠ መናገር አቅጣጫ ማሳየት የሚችሉ ምሁራኖች ስላሉ እሱ የኔ ድርሻ አይደለም። የኔ ድርሻ ከቁርአን እይታ መጠቆም ማሳየት ብቻ ነው። እንደዚህ አይነት ነገር ሲፈጠር የመጀመሪያ ማወቅ ያለባችሁ ነገር፣ ማንም ሰው እዚህ ምድር ላይ ምንም ያምልክ ምንም ለሚያምንበት ነገር ስሜታዊ ቁርኝነት አለው። ማንም ሰው አንድ። ሁለተኛ ትላንት የነበረ ዛሬም ያለ ወደፊትም ያለ ነገር ነው። ዲናችንን አታክ ማድረግ ረሱልን ማጥቃት ካራክተር አሳሲኔሽን አላህ እኮ ቁርአን ውስጥ ማ ለ ሳሂብኩም ወማ ገዋ ወማ ሳሂብኩም ቢመጅኑን እያለ እኮ ምላሽ ሲሰጥ አይተናል። ያ ማለት መልእክተኛው ኖረው አስበሃል። እብድ ናችሁ እየተባሉ እየተሰደቡ መልእክተኛው ይሰማሉ። ቁርአን ውስጥ ተጽፏል። እያነበቡት ነው። በነገራችን ላይ በጣም ከባድ ነገር ነው። አሁን አንተ አስር ጊዜ አንተ እብድነ ይሉሃል የሚል ጽሑፍ ተሰጥቶ ስታነበው እብድነ ይሉሃል እብድ ከባድ አይደለም? ከባድ ነው እኮ ግን ቁርአን ውስጥ አለ። ያ ማለት ምን መሰለህ፣ ትላንት አለ፣ ዛሬም አለ፣ ወደፊትም ይኖራል። አንተ ብልጥ ሆነ how i'm going to deal with this situation እንደዚህ አይነት ሁኔታ ሲፈጠር እንዴት ነው እኔ ዲልም አደርገው፣ በቃ እንዴት እንደምታደርገው ልንገር። ሱረቱ ጣሪክ የሚባል ሱራ ታውቃላችሁ? ምን ይላል መሰላችሁ? ሱረቱ ጣሪክ ላይ ለማንኛውም ኢነሁም የኪዱነ ከይዳ ይላል እነሱ ያለማቋረጥ ሴራ ያሴራሉ። ከሴራቸው መካከል አንዱ ነቢዩ ስም ማጠልሸት ነው። አለይሂ ሰላቱ ወሰለም ሰለላሁ ዐለይሂ ነቢይ ያለማቋረጥ ከይዳ አላቸዋል። እና ምን ይሁን እነሆም የኪዱነ ከይዳ ትላንትም፣ ዛሬም፣ ወደፊትም እነሆም የኪዱነ ከይዳ ማዛ ነፋል። እኛ ምን እናደርግ? ቆይ እናንተ የናንተ ድርሻ። ቆይ ቆይ ነው ያሉ አላህ አትፍ ጨርጨር ቆይ ወአኪዱ ከይዳ አምገነ ተከሮፊት አላህ ነው ያሉ አላህ ነው ኢነሁም፣ የኪዱነ ከይዳ። ያ ረሱልላህ፣ አንተ መልእክተኛ ለከይድ ተዘጋጅ አላላቸው። ቆይ አንተ ወአኪዱ ከይዳ፣ እኔ የነሱን ሴራ የሚያፈርስ እቅድ አለኝ አላህ። ታዲያ መልእክተኛው ምን ያድርጉ? ፈመሂል ለካፊሪና አምሂልሁም ሮ ወይደ። በነገራችን ላይ ቁርአን ውስጥ መልእክተኛው ማለት ነው። በጣም ነው አላህ ሪላክስ የሚያረጋቸው። ለካፊር ትንሽ ጊዜ ስተዋል፣ ሪላክስ ያድርገዋል።

ወአኪዱ ከይዳ ፈመኪልልካፊሪና አምሂሊሁም ሩወይዳ እነሱ ሴራ እያሴሩ ነው። በአንተ ስምህን እያጠለሹ ነው። አንተ ከምታደርገው ነገር መካከል አንዱ ተስቢሕ ነው። ዋ ው ተስቢሕ ተስቢህን እንዴት እንደ በሉ ልንገርህ፣ እንዴት እንደ በሉሽ ረመዳን አንድ ጀምሮ እስከ ረመዳን ስንት ነው፣ አስራ አምስት ነው ምናምን እፍ ስትሉ ነበር ቲክቶክ ላይ እፍ እቅፍ እና ተስቢህን በሉ ላሉ ዚክርህን በደንብ ነው ይበሉ። ሸይጣን ይወልል በጣም ሲስተማቲክ ነው። ወታደሮች አሉት፣ ማደሪያዎቹ ናቸው። ከረመዳን በፊት ስራ ሰጥታቸው ነው ሄደው እና የሚያሳዝነው እኛ መሸወዳችን ቀላል በሉን። እንደ ያ ሐቢብ ያራዳውን እንጂ ነቃበል አላህ ያለው ሰቢሕ ስመ ረቢከ ተስቢሕ አድርግ አለ ለምን ተስቢሕ ምክንያቱም ይወል ረሱሉን ሲሳደቡ አንተም ስትሳደብ ስትምናምን ምን፣ ልብ ይቆሽሻል፣ አፍ ይቆሽሻል። ተስቢህ ምላስን ያጠራል፣ አእምሮን ያጸዳል፣ ልብን ያጸዳል። ንጹህ ትሆናለህ። የገባ ቆሻሻ አለ በተስቢሕ መጽዳት ያለበት። ከዛ ምን ማድረግ አለብን? እሱ በጋራ እንማከራለን። እሱ ጥበባዊ አካሄድ እንሄዳለን፣ ህጋዊ አካሄድ እንሄዳለን። ነገር ግን ከቆሸሸ ጋር ሁሉ ካልቆሸሽ ነው ይባላል። እሱ ዲንም አይደለም። ተስቢህ አርግ ያ ሀቢቢ። በቲክቶክ ላይ በርካታ ኢትዮጵያውያን የሚያውቁት ሁሱ ወይም በመዝገብ ስሙ ሁሴን በኮምቦልቻ ደረቅ ወደብ አካባቢ ተጠልለው ለሚገኙ ከ110 በላይ ወላጅ አልባ ለሆኑ የክርስቲያንና የእስልምና እምነት ተከታይ ህፃናት የአልባሳት ድጋፍ ማድረጉ ተሰምተዋል። እንዲህ አይነት መልካም ተግባሮች እንዲበረታቱ ኮመንት ላይ እናመሰግናለን በማለት ሀሳባችንን እና ድጋፋችንን እናሳየው። ሚቀጥል አለም አለ እና አንተ አሁን መጨረሻ ጀነት ገባለሁ ብለህ ነው የምታስበው? ምን ማሰብ አምናለሁ እንደሆነች ታምናለህ። ነብዩ ግን አላመኑም። ለዓለም እኮ ነው ያሉት። እኔም እናንተም መጨረሻውን አናውቅም እኮ ነው ያሉት። እንደሱ እሱ የሚለ የቁርአን አንቀጽ የጠየቅሽው ስለሌላ የሚያወራ ነው። ልንገርሽ እሱ قل ما كنت بدعا من الرسل وما أدري ما يفعل بي ولا بكم እሱ የሚናገረው ስለ መለኮታዊ ራእይ ስለሚወርደው ነው። እዚያው ቀጥሎ እዚያው ላይ ወደ የትም ማንቀጽ ሳንድ እዚያው ላይ ኢን አተቢዑ ኢላ ማ ዩሓ ኢለይ ይላል። ወደ እኔ የሚወረድልኝ ቃል ከመከተል በስተቀር እኔ ሌላ ማውቅ ነገር የለኝም አሉ። ያ ማለት ስለሚወረደው ራእይ ቀድመው ያውቃል ያውቅም ነብያ አያውቅም። አምላክ ሲያወርድለት ጊዜ ነው ያን ራእይ ሊያውቅ የሚችለው ብትሻል እንጂ ስለ ቀጣዩ ዓለም እጣ ፈንታ የሚናገር አይደለም። ስለ ቀጣዩ ዓለም እጣ ፈንታ ያውቃሉ ወይ? አዎ፣ በደንብ ያውቃሉ። ጭራሽ የገነት ቁልፍ በእኔ እጅ ነው የሚከፈተው ብለዋል። ገነትን እኔ ነኝ የማስከፍተው ብለው ተናግረዋል። ኦኬ፣ ስለኛስ ያውቃሉ ወይ? በደንብ ያውቃሉ። ከሰሃቦቻቸው መካከል አብረቸው ከነበሩ ምዕመናን ለናሙናነት ያክል አንተ የገነት ነህ፣ አንተ የገነት ነህ ብለው ብዙ ይመሰክሩላችሁ አሉ። ላሳይሽ ከብለሽ እዚህ ሀሳቡን በትክክል ፈተከዋል። ለምንድነው ታዲያ ታዲያሽ አላቅም ያሉት? ስለሚወረደው ራእይ አሁን ስለሚወረደው ነብይነት በተሰጣቸው ዘመን ስለሚወረደው ራእይ ቀድሞ ማወቅ አይችልም አንድ ነብይ ሲወረድለት ጊዜ ነው ገብቶሻል አይደል ስለዚህ እንጂ ስለቀጣዩ ዓለም አይደለም ስለቀጣዩ ዓለም አለም እንደሚያውቁና የገነትም እንደሚሆን ሁሉ ተናግረዋል የገነትም ቁልፍን ሌ ማስከፍታት ሁሉ ብለ ተናግረዋል ሽ ግን አጥቃቢ አይደለም እኔ ማስረጃ ራሳች ለምናገረው ንግግር ወይ በደንብ ያውቅ ያውቃሉ፣ ወይ ነው አለ በደንብ ያውቃሉ። የገነትሉ አላቅም የሚለት ስለ ምድራዊ ራእይ ነው። ላሳይ ከፈለግሽ ቁርአኑ ላይ ወደ እኔ ላይ የሚወረደውን ካሉን በስተቀር አላውቅም ይላሉ። ስለ መለኮታዊ ራእዩ አስመልክቶ እየተናገሩ እንጂ ስለቀጣዩ ቀጣዩ ዓለም አይደለም እያልኩኝ ነው። በቃ ራሳይ እንዳሁ የቁርአን አንቀጽ አንቺ የጠየቅሽው የት እንዳለ አውቀዋለ። ስለ ራእይ ነው የሚናገረው አንድ ነቢይ መለኮታዊ ራእይ የሚወረድለትን አምላክ ሳያወርድለት በፊት ሊያውቅ አይችልም ስለዚያ እንጂ ስለ ቀጣዩ አለመጣ ፈንታ ደግሞ የተናገሩትን ተናግረዋል ያው ተናግረዋል በተናጥር ስለኛ ሁሉ ስለ ትውልዳቸው ያውቁ ነበር ይነግሯቸው ነበር አንተ የገነትና አንተ የገነትና እያሉ ያበስሯቸው ነበር ወደም ሊያውቃሉ ያው እና እዚህ ጋር ምን ይላል ይሄ ነው አንቺ አሁን እየጠየቅሻለሽ ነው ከመልእክተኞችም ቢጤ የሌለኝ አይደለሁም በእኔም በእናንተም ምን እንደሚሰራ አላውቅም። ከምን አንጻር ነው ወደ እኔ የሚወረደውን እንጂ ሌላን አልከተለም አይሻርለ እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም በላቸው አለ። ስለሚወረደው ራእይ እንጂ እየተናገረ ያለው አውዱ ስለከታዩ ቀጣዩ ዓለም ዕጣ ፈንታ አይደለም። ምንም ስለከታዩ ቀጣዩ ዓለም እኔ ገነት ወለጋ ገሃንም አላውቅም እያለ አይደለም። በደንብ እንደሚያውቁ የተናገሩበትን ደግሞ ላሳይሻ። ነቢዩ መሐመድ ሰለላሁ የገነት በር በእኔ እጅ ነው የምትከፈተው ብለዋል። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው ተናግረዋል። ገብትሻል የገነትን ትልቁን ክፍል የሚወርሱ እርሳቸው እንደሆኑ ሁሉ ተናግረዋል። አንድ ስለናንተስ ያውቃሉ ወይ ከተባለ አዎ፣ ስለኛም በደንብ አድርገው ነብይ መሐመድ ስ ላ ስልም ያውቃሉ። ከእኛ ለምሳሌ ለናሙናነት ያክል ከሰሃቦቻቸው ስማቸውን እየጠሩ አንተ የገነት ነህ፣ አንተ የገነት ነህ ብለው ያበስሩባቸውን ላሳይሽ ያበሰሩባቸውን ላሳየሽ። ስለኛ ያውቃሉ። ማን በገነት እንደሚኖር በደንብ አድርገው ያውቃሉ። እሱም ደናማ ሚል ላሳየችው ማስረጃ ተኽሪጅ ሀዲስ አቡበክር ሚዲያ እና እዚህ ጋር ይሄ ነው። ወደ አማርኛ ልቀይርልሽ። እዚህ ለናሙናነት ያክል አስር የራሳቸውን ባልደረቦች ስማቸውን እየጠሩ አንተ በገነት ነህ፣ አንተ በገነት ነህ ብለው ያበሰሩባቸው። ስለዚህ ስለእኛም ስለ ራሳቸውም ወደፊታቸውን እንደሚያውቁ እንደተናገሩ ላሳያቸው። ያውና አቡበከር በጀነት ነው፣ ዑመር በጀነት ነው፣ ያው አሊ በጀነት ነው፣ ዑማን በጀነት ነው፣ ጠልሓ በጀነት ነው፣ ዙበይር ብን ልዕዋን በጀነት ነው አብድራማን ብኑ ዓውፍ በጀነት ነው። ሰይድ ብን ዘይድ በጀነት ነው። ዘይድ ብን ዓውር በጀነት ነው። ፉዳይል በጀነት ነው እና አቡ ዐብደላህ ኢብኑ አቡ ዑበይዳ ብን ጀራህ በጀነት ናቸው እያሉ ነቢዩ ዐለይሂ ሰላም እነዚህን የገነት መሆናቸውን ወደፊታቸውን ያሳወቋቸውና የነገሯቸው ናቸው። ስለዚህ ስለናንተም ስለኔ ምን እንደሚሰራ ግን የሚለው ስለገነትና ስለገሀነም ጉዳይ አይደለም። በደም እንዳውቃለሁ ማን ገነት ማን ገሀነም እንደሚል ገባ ይሄንንም ተናግረዋል። እዛ ስለመለኮታዊ ራእይ ነው የሚናገረው። ወደፊት የሚወረደውን አያውቁም። አንድ ነቢይ ሳይወረደለት በፊት የሚወረደን ቃል ከአምላኩ ዘንድ ቀድሞ ሊያውቅ አይችልም። አምላክ ሲያወርድለት ጊዜ ነው የሚያውቀው። እዚህ ጋር ግን ስለቀጣዩ ዓለም ያውቃሉ ወይ ከተባለ፣ አዎ ስለቀጣዩ ዓለም ማንገነት እንደሚገባ ብዙ ቦታ ላይ ተናግረዋል። ቢላልም አለም የገነት ነው ኢትዮጵያዊ ከኢትዮጵያ ገነት